ሰላም፣ ሰላም። ዛሬ ደግሞ አንድ አዲስ ነገር እነግራቸዋለሁ። ሴት በጓደኞቿ ሰበብ ወይ ደግሞ ወንድ በጓደኛው ሰበብ፣ ጥሩ ጓደኛ የሌለው ባል ወይ ደግሞ ጥሩ ጓደኛ የሌላት ሚስት፣ አሊያም ደግሞ ጥሩ ወዳጅ የሌላቸው፣ ጥሩ መካሪ የሌላቸው ጥሩ ስብዕና፣ ጥሩ ማንነት፣ ጥሩ የሆነ ልማድ የሌለው ሰው በትዳር ውስጥ ወይ ደግሞ የሌላቸው ባልና ሚስት በትዳር ውስጥ ምን ሊገጥማቸው እንደሚችል የተወሰነ ነገር ለማየት እንሞክራለን። እንግዲህ ሁላችንም የሆነ ወዳጆች ይኖሩናል። እኔም አንዳንድ ወቅት ላይ የሚገጥሙኝ ሰዎች አሉና በጣም የሚገራርሙ ናቸው። የሚገራርሙ ጥሩ ነገር አላቸው። የሚገራርሙ ደስ የሚል ነገር አላቸው። እንዳትሮቋቸው ነገር አላቸው። እንዳትቀርቧቸው መቶ ፐርሰንት ደግሞ ሌላ ችግር አላቸውና። ጓደኛ መቶ ፐርሰንት ፐርፌክት አይደለም። እናንተ ጋር የተገነባ በጣም ጥሩ ማንነት ከሌለ በስተቀር ጓደኞቻችሁ ጋር ያለው ነገር መቶ ፐርሰንት ከተቀበላችሁ የባህሪ ለውጥ በየቀኑ እያመጣችሁ መኖራችሁም አይቀርም። አንድ ሴት ጥሩ ሴት ጋር እንዳልዋለች ማታ ባለቤቷ ላይ የምታሳየው በዛ ወራት መካከል በዛ ዓመታት ውስጥ የምታሳየው የባህሪ ለውጥ በጣም ያስደነግጣል። ወንድም ጥሩ ጓደኛ እንደሌለው አሊያም ደግሞ በዚህ ወር ጥሩ ሰው ጋር እየዋለ እንዳልሆነ ጥሩ ሰው እየመከረው እንዳልሆነ የሰው የሆነ ነገር እየመረዘው እንደሆነ የሚያስታውቀው እራሱ ንግግሮቹ፣ አክሽኖቹ ከዚህ በፊት አንድ ነገር ብያቸዋል። አንድ ሰው ትቢተኛ ሲሆን ትቢቱን የሚገልጸው አክሽኖቹ ናቸው፣ ንግግሮቹ ናቸው፣ አምባገን አካሄዱ ነው፣ አረማመዱ ነው። እያንዳንዱ ነገር ትቢቱን ይገልጻል። አንድ ባለቤቷን የማታከብርም ትቢት ያለባት ሴት ትቢቷን የምትገልጸው ባረማመዷ ባካሄዷ ምግብ አቀራረቧ በምትሰጠው መልስ ቤት ውስጥ በምትለብሳቸው ልብሶች በእያንዳንዱ ነገር አምባገነን እንደሆነች በጣም ውስጧ መጥፎ ነገር እንዳለ የምታሳየው ዳይሬክት አይደለም ኢንዳይሬክትም ጭምር ለባለቤቷ ተናግረዋለች እንግዲህ አንድ ሴትም የሆነ ክፉ ጓደኛ በነገራችን ላይ ክፉ ባልንጀርነት መልካሙን ጠባ ያበላሻል ይላል በተቻላችሁ መጠን በጣም ሲበዛ ተጠንቀቁ በጣም ብዙ ጥሩ የሚባሉ በጣም ብዙ ጨዋ የምትባል ሴት በጓደኛ ሰበብ ባህሪዋ ተለውጦ ማንነቷ ተለውጦ አካሄዷ ተለውጦ ንግግሯ ተለውጦ ትዳሯንም አታታቃለች፣ ራሷንም አታታቃለች። አንዳንድ ወንድም በዚሁ መጠን ራሱንም ያታውቃል፣ ሚስቱን አትቶ ያውቃል። ጓደኛ ሶሻል ላይፍ በጣም ኢምፖርታንት ነገር ነው። ነገር ግን የጓደኞች ተጽዕኖ ያንተን ባህሪ እስከሚለውጥ ድረስ የተለወጠው ባህሪ ደግሞ አንተን ጎርቶ ሚስትህን እስከሚጎዳ ድረስ ጓደኛ ተያዥ አይደለም። ሁሉም ሰው ወዶ አይደለም የሚፈታው። ግን ጥሩ አመለካከት የሌላ ሴት ጋር ከዋለች፣ ይሄ በሀገራችን አንድ ተረት አለ። ምን ይባላል? ከምን ጋር የዋለች ጥጃ ምን ተምራት መጣለች? ይባላል። ይሄ ነገር በነገራችን ላይ ሰዎች ላይም የሚሰራ ነው። ክፉ ጓደኛዋ ጋር የዋለች ሴት ክፋትን ተምራት እመጣለች። ማታ አያስታውቅባትም፣ እሷ አታቆም፣ ግን ባለቤቷ ያውቅባታል፣ ጎረቤት ያውቅባታል፣ ዘመዶች ያውቁባታል። ጥሩ ጓደኛ የሌለው ሰው አለባበሱ ላይ፣ አካሄዱ ላይ፣ ንግግሩ ላይ፣ ስራው ላይ፣ አላማው ላይ፣ አክሽኖቹ ላይ ጥሩ ሰው እንደሌለው አጠገቡ ያስታውቃል። አንድ ጥሩ ጓደኛ ከሌለክ አንተ ላይ ታወቀ ትችላለህ። ባለቤት ግን ታውቃለች። እኔ ከውጭ ውሎ ገብቶ ምን ሴት ደግሞ የራሷ ጉዳይ ብሎ ማታ ሚስቱ ላይ ንቀት የሚያሳዩ ወንዳለ ወንድ ደግሞ የራሱ ጉዳይ ቀኑ ሙሉ ከጓደኞቿ ወይ ከቲሞቿ ጋር ስታወራ ስራ ቦታ የሰማችውን ነገር በቃ ምን፣ ወንድ ደግሞ የራሱ ጉዳይ። በነገራችን ላይ ብዙ ወንድም ሚስቱ ስራ እንዳትሰራ ከሚፈልግበት ነገር አንዱ የባህሪ ለውጡ የሚያመጣውን አደጋ ስለሚፈራው የትኛውም ወንድ ሚስቱ እንድትሰራ ይፈልጋል። ሚስቱ ግን እንዳትሰራ የሚፈልገው ሴት የሆነ ቦታ ከዋለች ይዛ የምትመጣውን መዘዝ። በተለይ አንዳንድ የተገነባ ማንነት የሌላቸው ሴቶች፣ የተገነባ ማንነት የሌላቸው ወንዶች ወደ ውጭ ሲወጡ ወይ ደግሞ ገንዘብ ሲያገኙ መጀመሪያም በቋፍ ያሉ ሰዎች ናቸው። በኋላ ይዘውት የሚመጡት ከነሱ ጋር መታገል በጣም መከራ ነው። በጣም መከራ እንደዚህም ይዛሃት ነው ያለችው። ወጥታ አዲስ ባህሪ ስታመጣ ደግሞ ወንድና ሴቶች ሲሆኑ ይሄ ሴቶች ራሱ የሚያምኑት ባህሪ ነው። አንዴ አይምሮዋ ከሳተ፣ አንዴ ከዚህ ከወጣች ተመልሳ ለመመለስ ራሷ ራሱ ትቸገራል። እኔ ይሉኛል አሁን እንደዚህ ክፉ ነገር ለምጃለው፣ ምን አባቴ ላድርግ የሚሉ ሴቶች አሉ። ጸግሽ አሁን በጣም የከተማው ሚሊነር ለምጃለው፣ ባለትዳር ጋ እዛ እዚህ የማገጥኩ ገንዘብ በመቶ ሺዎች ገንዘብ ለምጃለው፣ የወርቅ፣ የዳይመንድ፣ የቀለበት ለምጃለው። እንዴት አድርጌ ነው ራሴን ዝቅ አድርጌ ይህን ደሃ ሰው እያግቢቼ የምኖረው የሚሉ ሴቶች አሉ። ወንዱ ያችን ሚሊነሯን ትቶ ቁጭ ብሎ መኖርን ሲችለው ሴቷ ተመልሳ ወደ ታች ያን መኖሩ ሲከብዳት አይተናል። ግን ይሄ ሴት ብቻ አይደለም ተፈጥሮ ነው እና ወንድም ጋር ሴት ጋር ነጥቤ፣ ግን ምንድን ነው እሱ በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድን ነው? ባለቤቴን ወደዋለሁ፣ ግን የሞቀ ቤቴ የሊበተን ነው ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ? ለማንም የማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ የቴጄ ስለምትሉ እኛ ጋር አንድ መፍትሄ አለ። መልህቅ፣ በመልህቅም በፍቅርና በትዳር ሕይወቱ ላይ የመማከር አገልግሎትን ማግኘት ትችላላችሁ። በ0977 40 50 ላይ ደውሉልን። ሴት ልጅም ከሆንሽ ጓደኛ መረጭ። በጣም ብዙ ሴቶች አስተሳሰባቸው፣ አካሄዳቸው፣ ንግግራቸው፣ ቤታቸው፣ ሕይወታቸው ሶስት አራት ልጆች ወልዳ ችላ እየኖረች ያለ ብችበት ቤት ችላ መኖሯን እንደ ሞኝነት ቆጥራው ቤቷን አፍሳ ታውቃለች። እሷ ብቻ ባለቤቷን የተሸከመች ያስመስላል። እኔ ሰው ደግሞ በዚህ ዘመን ምን እንደሆነ አላቅም፣ አርፎ ቁጭ አይልም። በሰላም እየኖሩ ያሉ ባልና ሚስቶች መካከል እንደ እንደዚህ ማይደረግም እንደዚህ በቃ ዝም ማለት የሚችል ሰው ይል አይ፣ እንደዚህ ማታርጋት እንደዚህ፣ እነሱ እኮ በሰላም እየኖሩ ነው። እየተረገጠች ይሁን እየተረገጠ ይሁን ችሎት እየኖረ ነው። በቃ እየኖረ ከሆነ ለሱ ምንም የምትነግረው ነገር የለም። ነገር ግን በሰላም እንዳይኖሩ እነዛ ችለው እየኖሩ ግን የሚነካኩ ሰዎች አሉ። አፋቸው አርፎም አይቀመጥ። ከነዚህ ይልቅ በጣም ከባዱ ክፉ ባለንጀራ ነው። በሴትም በኩል ከሆንሽ፣ በወንድም በኩል ከሆንክ ጓደኛ መረጥ። ሚስትህን እንድታከብር ቤትህን እንድትወድ እግዚአብሔርን እንድትፈራ የሚያደርግ ጓደኛ አለ። የሚያበረታ ጓደኛ አለ። የሚያሰንፍ መጥፎ ጓደኛ አለ። በጓደኞቻቸው ሰበብ ተጋግዘው ሚሊዮነር የሆኑ ሰዎች አሉ። በጓደኞቻቸው ሰበብ ደግሞ ክፉ ጠባይ ለምደው ማምሸትን እንደ ብርቅ መጠጥ መጠጣትን እንደ ብርቅ ሰላሳ ሴት ጋር መለከስከስን እንደ እርድና የሚቆጥሩ ሰዎች የብዙ ሴቶች ህይወት ማበላሸትን ሆነ እንደ ቁም ነገር እንደ ጀብዱነት የሚቆጥሩ ሰዎች፣ ይሄ በጣም የወረደ ተራ የሚባል ነገር ነው። ሴት ልጅ ባለቤቷ ላይ መመጻደቅን እንደ እርድና አድርጋው ሞኝነቷን መሆኗ አላወቀችም። እንደ እርድና ግን በቃ አምባገነን መሆን፣ አግሬሲቭ መሆን፣ ባልን መስደብ፣ ባልን መናቅ በቃ እንደ ትልቅ እንደ ጀብዱነት ሰላሳ ወንድ ጋር ማውራት እንደ አዋቂነት እንደ እርድና ቆጥራ አለማፈሯ ደግሞ እሱንም ባለቤቷ አልፌ ትንሽ አክት ለማድረግ ትሞክራል። ይሄ በጣም ሲበዛ የወረደ ነው። እንደዚህ የምታደርጉ ሰዎች አንድ ከስተምህራለች ና ጓደኛዋ በጣም ሲበዛ ሲበዛ ማፊያ የምትባል ልጅ ናት እና ትዳሯ ላይ ባለቤቷ ጉዳዩ አይደለም። የቺኛዋ ልጅ ምን ትላታለች? እንደ ያምሻል እንደ አሁን እኮ 37 ሞላሽ፣ ከዛሬ 5 ዓመት በኋላ እኮ ማንም ዞር ብሎ አያይሽም፣ እንደ ነቃበ ተንቀሳቀሽ እንጂ እያለፈብሽ ነው ምናምን ብላ መክራት ስነ ስርዓት ይዛ ስትኖር የነበረች ሴት በቃ አውሬ ሆና ቆጫለች። በቃ ቴክስት ማድረግ መብቴ ነው ስልኬናቲ ምናምን የራስ ጉዳይ፣ አንተን ብሎ ወንድ ምን አገባ አይመለከትም። በቃ ሌላ ሴት ሆና ቆጫለች፣ በጣም በሚያስደነግጥ ሁኔታ። ታግሶ ታክሶ ታግሶ ሲቀብደው እቺን ሴት ፈታት እና ከፈታች በኋላ ያቺ ስታረግበት የነበረን ሰው ልታገባ መታ ማለ ጭቅጭቅ ላይ ስላሉ ነው፣ ልታገባ ይመጣቸው ያኛው ሰውዬ ይቅርታ አድርገን ፍላጎቱ የለኝ ስንጀምር ሲሪየስ ላይ አልጀምር እና አሁን ሲሪየስ ነገር መቀጠል አልፈለግም ከሷ ጋር ብሎ ብቻ እንግዲህ፣ ሁለት ልጅ ሆና ልጆቿን አባት አሳጣ ራሷን ባል አሳጣ ቤተሰቦቿን አሳድባ ከዛ በኋላ ደግሞ እንደ መጸጸት። እኔ የሚገርመኝ ነገር አለ። ይሄ ቤታቸውን አፍርሰው የሚጸጸቱ ሰዎች እንደ መጀመሪያ አእምሮ ካለክ ለመጀመሪያ አትጸጸትም አይምሮ ካለች ለመጀመሪያ ያታስተው ማስተዋል መጀመሪያ ነው። እኔ ከዚህ በፊት ነግሬያቸዋለሁ እና ባልና ሚስቶች ይጣላሉ ጭቅጭቅ ይጨቃጨቃሉ እና እኔ ሁለቱን ተስማሙ ብዬ ብዙ አግጃቸዋለሁ በሕይወቴ ግን እንደዚህ አይነት እልህኛ ሰው እንደዚህ አይነት እልህኛ ሴት አልገጠመኝም። በጣም በሚገርም ሁኔታ እና አንድ ቀን ልጁ ሁለት ሰዓት አካባቢ ላይ ልክ ሲመጣ እናትህም እዛ ቃሉ መናገር እዛ እዚህ ትልከሰከሳለች አንተም አስር ሰዓት የሚገባ ትምህርት ቤት ከምሽቱ አንድ ሰዓት ትገባለህ ብሎ ቦክስ የሚበቃውን አይደለም፣ ይሄ መቆንጠጥ የሚበቃውን የ19 ዓመት ልጁን በቴስታ ይመተዋል። እና ልጁ መሬት ይወድቃል፣ እና ፊቱ ደም በደም ይሆናል። ከዛ በኋላ ልጁ ይነሳና ደግሞ አባቱን በቦክስ ይመተዋል። አባቱም ይወድቃል፣ ደም በደም ይሆናል። ጭራሽ እኔ ላይ ምናምን ብሎ አባት ጥይት አቀባብሎ ይመጣና ሊመታ ሲል ሰራተኛ ተጮሁና ከመገዳደል ይተርፋል። ከዛ ከተረፈ በኋላ እንደ አጋጣሚ መጥተው ስለነበረ አወራ። ነገሩ ምን ያህል እየሰፋ እንደሆነ፣ የተጀመረው በአንተና በሷ ነው ግን ነገ እንትን እያለ ነው። ልጅ ነው ይቅርበለው። በጣም ይሰማ ሰው አይደለም። እሱና እሷ ራሱ ስመክር እንደዚህ አይነት እልህኛ ሰዎች አሉ እንዲህ እስክል ድረስ እሷም። ይሄ ፈርዖን ልቡን አደነድናል፣ መጽሐፍ ቅዱስ እኔ ልቡን አደነድን እግዚአብሔር። ለጠላታቸው እንደዚህ አይነት ልብ ድንጋይ ልብ አይሰጣችሁ። የእውነቴን ነው የምነግራችሁ፣ እግዚአብሔር ነው ምስክሬ። እግዚአብሔር ድንጋይ ልብ በቃ ገሃንም ነው መጨረሻችሁ። እዚህ ምድር ላይ ከሰው ጋር መጥሮም ከራሳችሁም ጋር አትኖሩም። በቃ መጨረሻችሁም ደግሞ ገሀንም። ይሄ ድንጋይ ልብ መጥፎ ነው። ጌታ አዲስ ልብ ሰጣችኋለሁ፣ ይላል የስጋ ልብ። ይሄ ድንጋይ ልብ ከእናንተ አውቅ ይላል እና አልሰማም አለ እንደዛ ሚሆነ አልሰማም ነዋል። በቃ ገን በታሪክ ለዚህ ጊዜ ይፈልጋል ይቀራለሁ። ከዛን 2015 የሆነ ጊዜ አካባቢ ራሳቸውን ያጠፉ ብዙ ልጆች አሉ። እና ከዛ ውስጥ አንዱ የሱ ልጅ ነው። በትዳር ረጅም ዓመት ለመቆየት ሚስጥሩ ምንድን ነው? ባለቤቴን እወደዋለሁ ግን የሞቀ ቤቴ የሊበተን ነው። ዋጋ የከፈልኩበትን ትዳሬን እንዳላጣው ምን ላድርግ? ለማንም የማልናገረው ረጅም ጊዜ ውስጥ የቆየ የታፈነ ነገር አለ። የቴጄሊሳንት ስለምትሉ እኛ ጋር አንድ መፍትሄ አለ። መልህቅ በመልህቅም በፍቅርና በትዳር ህይወት ላይ የመማከር አገልግሎትን ማግኘት ትችላላችሁ። በ0977 45 ላይ ደውሉልን እና በጣም የሚገርማቸው እነሷም ታርቀው ቤብ ማርዬ ምናምን እያሉ ቁስሉ ቢኖርም አብሮ ይኖራል። ይለያዩ ማለት አይደለም፣ ግን ምን አለ ልጅ ሳይሞት ልብ መኖር ቢችል ሚስትህን ሳታጣ ልጆችን ሳታጣ ልብ ቢኖር ምን ችግር አለ? እንደ ሁሉም ሰው የግድ ከስረ ሞተ፣ ጥርስ ወላልቆ፣ ሰውነት ናት ጤናሽ፣ ናት ስኳር ታማሚ ሆነ ነው የምትማረው። በጣም ስማርት ሰዎች እኮ ከሰው ይማራል። በጣም ከራስ መማር ባትችል ከውድቀት ከሰው ትማረ። ከሰው መማር ባትችል እንኳን አትሊስት ትላንትና ካጠፋቸው መማር ካልቻል ትላንትና ካጠፋሻቸው ትላንትና ህይወትሽን ያበላሹ መጥፎ ጓደኞች ባህሪሽን ያበላሹ ከነሱ መማር ካልቻልሽ፣ ከነሱ መማር ካልቻልክ ቤትህን፣ ትዳርህን፣ ልጆችህን አተከዛ በኋላ ነው የምትማረው። እና ትልቁ ትግል በነገራችን ላይ ትልቁ ጦርነት ከራስካ ትልቁ ሰው በጣም ብዙ ፈላስፎች ምንድን ያሉት ጠላትን ወክቶ ድል ከሚነሳ ሰው ይልቅ ራሱን የሚገዛ ሰው፣ ራሱ ላይ ባለስልጣን የሆነን ሰው አደንቃለሁ። ብዙ ፈላስፎች ለትልቁ እዚህ ምድር ላይ ትልቁ ድል እራስ ላይ ድል መቀዳጀት ነው። ስለዚህ በጣም ፎከስ አድርጋችሁ እራሳችሁን ለማሸነፍ በተለይ እናንተ ጋር የሚገርም ፐርሰናሊቲ ገንቡ። ከዛ በኋላ ሰዎች ቢመጡና ምንም ቢሉ ምንም ቢሉ አይገርምህ። አለበለዚያ አንቺ ጋ የተገደባ ሳገር ሳይኖር መጥፎ ጓደኛ ካለች ያቺ ጓደኛ ትመርዝሻለች። አስተሳሰብሽን፣ አመለካከትሽን፣ አካሄድሽን፣ አስተሳሰብህን፣ አመለካከትን፣ አካሄድ ይመርዛል። አንተ ሚስትህን አክብረ መኖርን እንደሞኝነት እኔ አንድ ከስተምራለኝና እግሯን ሳይቀር ጥፍሯን ሳይቀር የሚቆርጣት ኩሽና ገብተው ኮክም በጣም ደስ የሚል ቤት ነበራቸው፣ ላለፉት 11 ዓመታት እና በቢዝነስ ዓለም ከሆነ ሰው ጋር ተገናኙና ጓደኛ ይሁን። በጣም ያመሻል፣ በጣም ይጠጣል። ባለቤትዮው እየለመደችው አለ የማታውቀው ሰው ውስጥ የማታውቀው ማንነት አየት። በቃ በታሪክ እኔ እንደ ትናንትናው የሚወደኝ የሚያከብረኝ ባልፈልጋለሁ፣ አለበለዚያ አልፈልግም ማለት ፍርድ ቤት ጫፍ ላይ ደርሶ ነው። ከዛ በቃ ትንሽ እየተመለሰ ያለው አሁን። እና ሰዎች በቃ ያወራሉ መቼም ባህሪ ነውና፣ እናንተ ጋር ግን የተገነባ ነገር ከሌለ፣ በአንቺ በኩል ጥሩ ጓደኛ ከሌለ፣ በአንተ በኩል ጥሩ ጓደኛ ከሌለ፣ ጓደኛ ማትመርጦ ከሆነ እመኑኝ አልኳቸው። በጣም ስኬታማ በጣም የሚለብስ ጥሩ መኪና የሚይዝ ጓደኛ ካለ እመነኝ፣ እሱ እኔ አባቴ የእኔ አባት ብቻ አለ የብዙ ሰው አባት ይላል ከበላይ ሰው ጋር ዋል። አሁን ነው እየገባኝ። ከአንተ በላይ ካለ በአስተሳሰብም በአለባበስም በአካሄድም በኢኮኖሚም ከአንተ በታች ያለው በቃ ወደ ታች አንተ ላይ ልክ እንደ ጃምፐር አንድ ከስተመሬ የሆነ ጊዜ ብሎኛልና፣ ምንድን ነው እናንተ ቤት ያለ ችግር ስለው ባለቤቴ ሌላ ችግር የለባትም ብቻ ግን እንደ ጃምፐር አንዴ ከያዘች አትለቅም አለ። እና እንደዚህ አይነት ሰዎችም አንዴ ሙጃ ከሆኑ አይለቁህም። ለምን ማጋ ሄዶ የተነፍሳሉ ደግሞ ተመሳሳይ ሰዎች ይፈላለጋሉ። በቃ ድንዝዝ ያሉ ሰዎች ስራ ማይሰሩ ስራ ፈት፣ ወይ ደግሞ ሚሊነሮች፣ ወይ ቺተሮች፣ ወይ ጠጪዎች ይፈላልጋሉ። አንተም የሚመስልህን ለማደግ የምትፈልግ ከሆነ በየቀኑ ራስን አብዴት የምታደረግበት ሰው ጋር ፈልግ መሄድ በጣም ትልቅ ነገር ነው። ስለዚህ ጓደኛ በጣም ምረጡ። ብዙ ሰው ትዳሩን አጥቷል፣ ራሱን አጥቷል። ብዙ ሰው ጠጪ የሆኑ መጠጥ ቤት ቀርተው ቁጭ ያለው። ብዙ ሰው የስኳር ታማሚ የሆኑ ደም ግፊት ጓደኛ ባለመምረጥ። ጥሩ ጓደኛ ያለች ሰዎች ጥሩ ሰዎች ነው። ልጅ ሆይ ከቀኖች ጋር ዋል ቅን ትሆናለህ። ሴትም ልጅ ጥሩ ጓደኛ የማትመርጥ ከሆነ አለበለዚያ እሷ ጋር የተገነባ ማንነት ከሌለ፣ ይህን ግን ስላችሁ ከመጥፎ ሰዎች የምንማረው ነገር የለም ማለት ያለው ግን በተቻላችሁ መጠን ተጠንቀቁ፣ ለማለት ያለ አንተ ጋር በተለይ የተገነባ ማንነት ከሌለ እምን ከዛ ሰዎች ይባል። እኔ አሁን አጠገቤ ጥሩ ጓደኞች አስቸጋሪ ሰዎች አሉ። ሰው ሁሉ ቢያየኝ እንዴ ሜሬጅ ካውንስለር ሆኖ ከእንደዚህ አይነት ሰው ጋር ይውላል እንዴ እስከሚል ድረስ እኔ ጋር ግን የሆነ የተገነባ ነገር አለ ብዬ አስባለሁ። ጥሩ ነገር አላቸው። በጣም በሚገርም ሁኔታ በችግሬ ደርሰውልኛል፣ አግዘውኛ ጥሩ ነገር አላቸው። መተው አልቻልኩም። የእነሱ ግን አንድ ባህሪ እኔ ላይ እንትን እንዳይል በተቻለ መጠን እጠነቀቃለሁ አሉ ሁላችንም ጋር እኮ መጥፎ ጓደኞች አሉ። ግን ነገር ግን ከነሱ ጋር በጣም ምትውል ከሆነ የነሱን ባህሪ ማሳየት ግዴታ። አንዴ ደግሞ የነሱን ባህሪ ምን አቃሎ መሰላችሁ? ጓደኛዬ ነው ጫት ያስተማረኝ። ጓደኛዬ ጫት ትቶ አሁን ፍጹም የቤተክርስቲያን ሰው እኔ ግን ጫት መተው አልካልኩ የሚል ከስተማረ ጓደኛዬ ነው መጠጥ ያስተማረ። ጓደኛዬ መጠጥ ትቶ ከሚስቱ ጋር እየኖረ ነው። እኔ ግን ስቲል ጠጣለሁ፣ ስቲል ጠጣለሁ። እና እናንተ እነሱ ያስተማሯችሁ ነገር እነሱ ተተውታል፣ እናንተ መተው አትችሉ። እኔ ቺት ማድረግን ያስተማረኝ ጓደኛዬ ነው እሱ ቆርቦ ሚስት አግብቶ እየኖረ ነው። እኔ አሁን አልቻልኩም፣ በቃ ከቺቲንግ መመለስ አልቻልኩም፣ አንድ ሴት ጋር ተረጋግቼ መቀመጥ አልቻልኩም የሚሉ ሴቶች አለ፣ ወንዶች አለ። ስለዚህ እነሱ ጥለውባቸው የሚያልፉትን ጠባሳ እመኑኝ እነሱ ትቶና በቃ ችግሩ ይሄ ነው። እና በተቻለ መጠን የጓደኛ መዘዝ የሚያመጣው ነገር በጣም ብዙ ስለሆነ በተቻላችሁ መጠን ትንሽ ተጠንቀቁ ለማለት ወዳለው እንግዲህ፣ በጣም ረጅም ጊዜ አለመግባባት፣ ጭቅጭቅ፣ ሰላም ማጣት፣ ረፍት ማጣት፣ ያረፍት ማጣት ደግሞ በሽተኛ፣ ታማሚ እስከምትሆኑ ድረስ እያደረጋችሁ ከሆነ ከአቅማችሁ በላይ የሆነ አለመግባባት ካለ ምናልባት ያልተግባባች ያልተግባባ ዘመድ፣ እህት፣ ወንድም፣ እናት፣ አባት ካላችሁ ወደ መልሕቅ ጎራ እንዲሉ በጣም ብዙ ከስተመሮቻችን በጣም በአገልግሎታችን ደስተኛ ሆነው እንግዲህ የትዳር ነገር እንደምታዩት ነው። አደባባይ ላይ ገበና ማውጣት ስለማይችሉ እንጂ ብዙ ሰዎች እዚህ ሚዲያ ፊት ለፊት ወጥተው በዚህ ስልጠና፣ በዚህ ማማከር ይሄ ህይወቴ እንደዚህ ተቀይሮበታል ብሎ መናገር ይችሉ ነበር። ነገር ግን ይሄ የቤት ገበና ነውና ለልጆችም፣ ለምንም፣ ለቤተሰብም ለስምም ሲባል ወደ ውጭ መውጣት አይችሉም። በጣም በሚገርም ሁኔታ በጣም ብዙ ሰዎች ናቸው ህይወታቸው የተቀየረው፣ እና እናንተም ተጠቀሙበት። እስከምትለያዩ ድረስ በሽተኛ ጤናህን፣ እስከምታጣ አእምሮን፣ እስከምታጣ ሰላምህን፣ ኢኮኖሚ እስከሚጎዳ ጤናሽን እስከምታጩ ድረስ አትጠብቂ። አንድ ቀን ቁጭ ብላችሁ በመማከር ቤታችሁ መሆናችሁ፣ አንዳንድ ስልጠናዎችን በመከታተል ቤታችሁን ሰላም፣ ትዳራችሁን ሰላም ማድረግ ትችላል። በተለይ በተለይ ደግሞ ማክሰኞ ማክሰኞ ከምሽቱ 12 እስከ 2 ሰዓት አዲስ አበባ ዘመድ ጓደኛ፣ ቤተሰቦቻቸው ላኩላቸው። ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። ለበለጠ መረጃ 97745 ለደውሉ። በተለይ ያገባችሁም ያላገባችሁም ስለ ፍቅር ህይወት ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ የትዳር ሐኪም መጻሐፍን ለዘመድ ለጓደኛ ለቤተሰብ ላኩላቸው። ውጭ ሀገርም ክፍለ ሀገርም ሆናችሁ በኦንላይን በስልክ መማከር ትችላላችሁ። ለዚህ ዩቲብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። አስተማሪ መካሪ ታሪክ አለኝ፣ ትዳሬን ትማሩበታላችሁ የምትሉ ካላችሁ ኮመንት ላይ አስቀምጡልን፣ እንግዳ ሆናችሁ መቅረብ ትችላላችሁ። አመሰግናለሁ። በጣም መልካም ጊዜ